ኤርሚያስ ደግሞ የዋሸው በጣም ብዙ ውሸቶች አሉ። አንደኛው ውሸት አበበ ጉልላት የአበበ ጉልላት ድምፅ ነው ብሎ ያልሞቱትን በህይወት ያሉትን የቀሲስን በትረን ድምፅ ለአበበ ጉልላት ሰጥቶ ይሄን የዋሸበትን ውሸት፣ ራሳቸውን ደግሞ ቀሲስ በትረን ደግሞ እናመጣቸዋለን። ሲዲዮ የተቀረጸበትን ስቱዲዮ ዓመተ ምሕረት ማስተር ሲዲ ፋይል እሱንም ደግሞ ይዘን እንመጣለን ማለት ነው። ምክንያቱም የነ ሜርሲ እና የነ መሳይ አናሊሲስ መጨረሻ ላይ ምን ብለዋል? ኤርሚያስ ሲያሰማው ዩቲዩብ ላይ ካለው ጋር አይገናኝም ብለዋል። ይሄ ውሸት ነው። አበበ ጉልላቱን ኤርሚያስ ሲያሰማው ለማለት የተደረገ ውሸት ነው። በውሸት ላይ ውሸት፣ በውሸት ላይ ውሸት፣ በውሸት ላይ ውሸት ነው ያደረጋችሁት። ጠቅላላ ፕሬዘንቴሽኑ ፕሮፌሽናል ዋይስ ኤክስፐርት ዋይስ፣ እንደ አይቲ ባለሙያ እና ሶፍትዌር ላይ እንደሚሰራ ሰው እኔም ሌሎችም ጓደኞቼ ስናየው በጣም በጣም ብዙ ብዙ ነገር ብዙ ውሸት የሞላው ነው። ስለዚህ ይሄንን ጥርት አድርገን ለህዝቡ ማሳየት ያስፈልጋል ብለን እናምናለን። አይሆፕ ትመጣላችሁ ብዬ አስባለሁ። አይሆፕ መታችሁ እናንተም እኛም ከፍተን ሶፍትዌሩን እያሳየን ውጤቱን ለህዝቡ በደንብ ኦንላይን ቴስቱን እያደረግን ትመጡና እናሳያለን ብዬ አስባለሁ። እናንተ ግን እምቢ ብትሉ እኛ ዞሮ ዞሮ ማሳየታችንን እንቀጥላለን ማለት ነው። እናንተ አንመጣም ብትሉ ችግር የለብንም። ብትመጡ መልካም ነው ባትመጡም ግን ዞሮ ዞሮ ውሸቱን እናጋልጣለን ማለት ነው ምክንያቱም ላይቭ ላይ ዴሞ ስለምናደርግ እንደናንተ ፓወርፖይንት ምናምን የሆነች ፎቶ ለጣንትን ብለን ስክሪንሻት አድርገን አይደለም። ራሱኑ በሶፍትዌሩን ራን አድርገን ስለምናሳይ መሰለን በተረፈ ኤርሚያስ የዋሸው ሌላ ውሸት ምንድን ነው ቅዱስ ቁርባን ቅዱስ ቁርባን በቅዱስ ቁርባን ይገላሉ በቅዱስ ቁርባን ነው የሞተው ቅዱስ ቁርባን ይመርዛሉ የሚል በጣም ሐሰት የሆነ ምንጩ ከአጋንንት የሆነ እንደዚህ አይነት ክስ ምክንያቱም ቅዱስ ቁርባን የሚጠላ ሰዎች ወደ ሕይወት እንዳይመጡ የጌታን ሥጋና ደም እንዳይበሉ የሚጠላ አጋንንት ነው። ከአጋንንት ምንጫችሁ ከአጋንንት ካልሆነ ከሴጣን ካልተቀዳችሁ እንደዚህ አይነት ቅዱስ ቁርባን ላይ እኔ ሙስሊሞችም እንኳን አይናገሩም እኮ እውነቱን ለመናገር እና እንደዚህ አይነትም የውሸት የሆነ ጥላቻ የተሞላው ሰው ለቅዱስ ቁርባን አመለካከት እንዲወርድ ምናምን ተሞክሮ ነበረ። ያንንም ኤርሚያስ እንዲያጠራ እንፈልጋለን። ምክንያቱም ቤተሰቦቹ የአበበጉላት ወንድሞች ወንድማችን የሞተው በቁርባን አይደለም ብለዋል። ስለዚህ ቤተሰቦቹም እየመሰከሩ ነው ውሸታም እንደሆነ ኤርሚያስ ኦኬ። ስለዚህ ይሄንን ፕሩፍ ታደረግላለ ኤርሚያስ። ይሄን ውሸት ቀጣይላ ኤርሚያስ። ውሸት ደግሞ ምንድነው አናልሲሱም? ጴንቶችም ሁሉ የሚያዋቹት ውሸት አንድ ላይ ድምፁ የቀሲስ በትር አይደለም። እሳቸው ድምፁ እኔ ነው እያሉ እኔ ነኝ ስቱዲዮ ገብቼ የተቀረጽኩት እያሉ አናሊሲሱ ምናምን ፎረንሲኩ አይ የእርሶ ድምፅ አይደለም ሪሊ እንደ የእኔ ድምፅ ነው ብለው የስቱዲዮ የተቀረጹበትን ከቨር ሲዲዩን ስቱዲዮ ምስክር እያለ ዩቲዩብ ላይ እኮ ከተጫነ እኮ ስንት በ19 ምናምን ዘጠና ስንት ነበረ፣ በኢትዮጵያ አቆጣጠር ማለት ነው። እና ገና ብዙ ብዙ በቃ ይሄ ቅጥልጥልጥል ያለ በጣም የወፋፈረ ውሸት ስለተዋሸ ይህንን አንዴ ና ለመጨረሻ ጊዜ እንድታጠሩ እድል እንሰጣችኋለን። በይቅርታም ከሆነ ይቅርታ፣ አይ እምቢ ካላችሁ ግን እውነቱና ውሸቱን አሳይተን እንግዲህ አእምሮ ያለው ፕሮቴስታንት አስተዋይ የሆነ ጴንቴኮስታ ለሞን ባላይምሮ ሆኖ ልክ በቅርቡ እንዳሉት እንዳደረጉት ወንድሞች ከዚህ ህብረት ወጥቻለሁ፣ እንደዚህ አይነት ግትልትል ውሸት ውስጥ እንደዚህ አይነት ድሩዬ ግሩፕ ውስጥ አልቀመጥም ብለው ራሳቸውን ባላይምሮ ሆኖ እንደወጡት እንደነሱ ይሆናል ወይ ደግሞ ቲፎዞ ደግሞ አለ፣ ዝም ብሎ ጭፍን ትቀጥላላችሁ ማለት ነው። ከኛ የሚጠበቀው ግን ውሸት የተደረገውን ውሸትና የተደረገውን ያን ሁሉ የተቀነባበረ ውሸት እሱ እናሳያለን ማለት ነው። ይህንን ዛሬ አይተናል። እግዚአብሔር ይፍቀድ እንግዲህ፣ በቅርቡ ጥሪውን፣ ቦታውን፣ ሰዓቱን ለሜርሲ እና ለመሳይ እናቀርብላችኋለን። እንግዲህ ፎኔክስ ሶፍትዌራችሁን ይዛችሁ መታችሁ ራሱ እውነት ፎኔክስ ሶፍትዌር ነው የተጠቀማችሁት የሚለውም ገና ብዙ ጥያቄ ስላለም ማለት ጠቀማችሁት እሱንም እናያለን አብረን እና እንደዛ አርጉ በቃ አናፖሎጂ ጋር እየገባችሁ እስቲ ቆይ በዚህ ላሳያችሁና እንዲሁም

ከዛ ከተባለው ፖል ተብሎ ከተባለው ተርስ በታችን ነው። ስለዚህ ለእኛ ስለዚህ ያንን ቻሌንጅ ማድረግ ፈለገናል። ቻሌንጅ የምናደርጋችሁ ግን እንዴት ነው የፕሮግራም ምንድን ነው የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን፣ ሁላችንም ከፍተን ሰው በተሰበሰበበት ብዙ ሶፍትዌር ሶፍትዌሩን ከፍተን ሳውንዶቹን ላይቭ ቻሌንጅ የምናደርጋችሁ አስበናል ወስበናል። እና በጣም ብዙ ውሸቶች ከስ በቀስቃል ና ደም ግጥጥም ውሸቶች ስላሉ እነዛ ውሸቶች በተለይ ያጉሩት የአየርያስ ግሩፕ ወንድሞች ውሸቶች በጣም ብዙ ውሸት ስላለው እነርሱም ትካፈሎ ስለና በቃ እንግዲህ ሙሉን ካያችሁማ እንትናትሉም ስለዚህ ይሄንን ውሸት እንግዲህ ለአንዴና ለመጨረሻ ጊዜ እንዘጋዋለን ብዬ አስባለሁ። በቃ ለአንዴና ለመጨረሻ ጊዜ አንደኛ ቀሲስ በትረ በህይወት ያሉ የቅዳሴው ባለቤት እሳቸው ባለቤት መሆናቸው ስለተዋሸና ስለተካደ የእሳቸውን ባለቤትነትም እናረጋግጣለን። አንደኛ በስቱዲዮ ኢንፎርሜሽን አለን፣ ስቱዲዮ የተቀረጸበት ሲዲዮ አለ፣ የታተመበት አለ። በህይወት አሉ፣ ቆሞስ አባ ገብረ ወልድም አሉ፣ ማናቸው ደግሞ የራሳቸው ቀሲስ በትረም አሉ። ስለዚህ ይሄንን በደንብ ይፋ እናደርጋለን። ሁለተኛ በቅዱስ ቁርባን ለዛ፣ ወይ ይቅርታ ትጠይቃላችሁ፣ ትጠይቃለህ ወይ ደግሞ የመጨረሻውን ውሸት እንደሆነ እና ከተቻለ እንዲሁም ይሄ በህግ የሚታይበት መንገድም ካለ እሱንም እንሞክራለን። ሌላው የሞተው በቁርባን ነው ብለሃል። የራሱ ቤተሰቦች የአበበ ጉላት ወንድም ወንድም የሞተው ታሞ ነው ብሏል። ስለዚህ የሁሉ ውሸት ስላለ የሁሉ የተጠረቃቀመ ውሸት ስላለ እሱን እሱን እናጠራለን ማለት ነው። ትገኛላችሁ ብዬ አምናለሁ። ሜርሲና መሳይ

ኦኬ እዮባ፣ እሺ መታሃል። ዲያቆን ዘማር ሜታሉ እያቸውት ነበረ ቅድም እየጻፉ። እሺ ቶሎ ቶሎ ሐሳብ ሰላም ልበላችሁ እና ሀሳባችሁን ሐሳባችሁ ሐሳባችሁን ሰምቼ እወጣለሁ። አቢቴ ሰላም ብያለሁ። የክርስቶስ ጸጋና ሰላም ይብዛላችሁ። ዲያቆንዬ እንደምን አላችሁ? እግዚአብሔር ይመስገን ሰላም ናችሁ። አሚን። አይ እኔ እንኳን ፈልጌ ነበር በውስጥ ሜሴጅ ላይ እምጽፍልሃለሁ። ቴሌግራም ቮይስ አስቀምጬ ነበር ግን አላየኸውም። የድሮ ቁጥሬ ከሆነ አይሰራም። እኔ ድሮ ነው ያለኝ፣ አዲሱን አላቀውም። ኦኬ ኦኬ፣ በዚሁ በቲክታክ ቮይስ አስቀምጭልኝ አስቀምጭ ያለው መልእክት ራሱ ረጅም ጊዜ ሆነኝ አዎ እሺ መስየ ስለሚደራረብኝ ነው ይቅርታ በጣም እሺ አያውላ ቢቲ ሶታ እሺ ዲያቆንዬ በቃ በርታ እሺ እሺ እዮባይ እንኳን በሰላም መጣ አንቱ እንዴት አደሩ ያሬዶ ሰላም ብያለሁ እንዴት ነው አለን አለን እኔማ እንቅልፍ ምን ይሰራል እያልኩ ነበረ ቴዲ ላጤዎች አይረዱትም አለኝና ታውኩት። እንዴ ነየው ባይ ተጠፋፋን። አዎ አለን፣ እግዚአብሔር ይመስገን። ተመስገን። አለን አለን አለን። ሀሳብ አለ ምክር። አይ ይሄ የአበበ ጉልላት ጉዳይ ያው፣ ባለፈው የሰሩት ድራማ አስቂ ነው በጣም ማለት ምንም፣ ይሄ ሎጂካል እንኳን አይደለም። እንደዚህ ቢሆን እንደዚያ ነው ተብሎ የተጠየቀውን ጥያቄ መመለስ የማይችል ማለት ነው። ዋናው ነገር ግን እኔ ትልቁ ክሳችን እኮ አበበ ጉልላት የሚባል ሰው ሞቷል አልሞተም የሚለው አይደለም። ትልቁ ክሳችን በስጋና ደሙ ገደሉት የሚለው በቅዱስ ቁርባን ገደሉት የሚለው ነው እና ከዛን እንትን ሊሉ የሞከሩት ነገር ደግሞ ነበረ ለምሳሌ ይሄው ቀሲስ እኮ አልሞተም፣ የለም ይሄ ሰውዬ እንደውም አበበ ጉልላት የሚባል ሰው የለም ብለው ነበረ። ይሄው አለ ሞቷን ላረጋገጡልን የሚል ነገር አነሱ። የመጀመሪያ እኛ እንዲህ ማለት መብት አለን፣ ለምን ከተባለ ማስረጃ እስካላቀረበ ድረስ የለም፣ ውሸትህ ነው ማለት እንችላለን። ምክንያቱም መጀመሪያ ላይ ማስረጃ አንጣ ነበር የተባለው፣ ማስረጃ ማቅረብ ስላልቻለ ውሸተ ነው ፈጥረ ነው ተባለ ማለት ነው ሶ ክሱን ያመጣው እሱ ነው። ሐሳቡን ያመጣው እሱ ነው። ማስረጃ ማቅረብ ያለበት እሱ ነው። እስካላቀረበ ድረስ ውሸትን የማለት መብት አለኝ። አቅርቦ ነው ውሸቱን እንዳልሆነ ሊያሳይ የሚገባው ማለት ነው። ስለዚህ እነ ዳግማዊት ማለት ዳጊ እየዞሩ ይሄው አረጋገጡልን፣ እሱ እንደሞተ ተረጋገጠ የሚል ነገር ማስተጋባት ትክክል አይደለም። ጥያቄው እሱ ስላልነበረ ማለት ነው። ሲቀጥል ሰውዬው ነበረ ነብሱን እግዚአብሔር ባጸደገነት ያኑረው። እንግዲህ እናዝናለን ግን ደግሞ የሰማ ነው ከሱ ነውና በብዙ ውሸቶቹ ስለምናቀው ውሸት ነው ብንል አይፈረድብንም ማለት አይፈረድብንም። በሱ ውሸት እኮ አንድ ጴንጤ የፓስተር ልጅ ክርስቲያን ሆኗል ውሸቱን አግኝቶት ማለት ነው አደለ? ስለዚህ የቀለም ውሸት ለእኛ አዲስ አይደለም። ከውሸቱ አንጻር ብንገምት እንደዛ የለም ይሄ ሰው ብንል አይፈረድም። አንደኛ ሁለተኛ ኖረ እና እንደሞተ ሞተ ተረጋገጠ። የቀለሜን ሁሉ ክሶቹን ሁሉ እውነት ያደርገዋል? አያደርገውም። አንድ ልክ የሚሆነው ነገር አበበ ጉልላት የሚባል ሰው እንደ ሞተ ነው። ልክ ነህ ጎበዝ፣ አጨብጭበናል። ጥሩ መረጃ ሰጥተህን፣ ማናውቀውን ሰጥተህን። በቃ አሁን ማለት ይሄንን እንድናረጋግጥለት ከሆነ የፈለገው አዎ፣ አበበ ጉልላት የሚባል ዲያቆን የነበረ ከሱ ጋር ጓደኛ የነበረ ሰው እንደሞተ አሳወቀን። ትክክለኛ መረጃ ነው መሞቱን ተቀበልን እሺ። በቁርባን መሞቱንም አሳየና በቅዱስ ቁርባን መሞቱንም አሳየን። ዋናው ክሳችን እሱ ስለሆነ ዋናው ጥያቄያችን እሱ ስለሆነ፣ ሁለተኛ ነገር የድምፁ ጉዳይ ነው። የአበበ ጉልላት ነው ብሎ ያቀረበው ውሸት ነው ያልነው እኮ እሱ ያቀረበው ውሸት ነው አልን እንጂ ከቀሲስ በተረጋ አመሳስሉልን አላልንም አላልንም። ከዛን የዚህ የድምፅ ማጣራቱ ጉዳይ የሟቹ ድምፅ እስከሌለ ጊዜ ድረስ ማለት ነው የሟቹ ነው የሚል ድምዳሜ አያመጣም። በምን አይነት ሂሳብ እንዴት፣ የት ተምራችሁት ነው እናንተ? እንዴት እንዴት ነው የምታውቁት? የሟቹ ድምጽ በሌለበት እሱ አምጥቶ የኔንም ድምፅ እኮ አምጥቶ በእርግጥ ነው ያለ ያዘምም አምጥቶ ያበበ ጉልላት ነው ሊል ይችላል፣ ሊል ይችላል። ቆንጆ ድምጽ መርጦ የኔ ነበረ መርዝ አድርገው ሰጥተውኝ ተበላሽቶብኝ ነው ሊል ይችላል። ምን የምናረጋግጠው ያንኑ ድምጽ ከሰውየው ሲወጣ መስማት አለብን፣ ወይንም ደግሞ እርግጠኛ የሱ ድምጽ መጥቶ እኛም የምናምናቸው አካላት እንደው እዛው አካባቢ ሪከርድ ተደርጎ የነበረ ብለን እንደው ወንድሞቹ ለምሳሌ ይሄው እኮ ብለው ቢያመጡ እሺ፣ እናስተያየው ልንል እንችላለን። ራሱ አመጡ ራሱ ደምድሞ በቃ ይሄው እኮ የሚባል ነገር የለም። ይህን ውሸት አጥሩ ስንል ሕሊና ላላችሁ ጴንጤዎች መልዕክት ነው። ዝም ብላችሁ የምትከተሉ እሱ ያለውን ሁሉ እኔ ይሄ ፖፕ ኢንፋለብል የሚለው የእንትን ትምህርት ቀለም ኢንፋለብል በሚል የተተካ እየመሰለኝ ነው፣ እውነት ለመናገር ሰው እንዴት ተምር ያለው። አሜሪካ ሀገር ነው የምኖረው ምናም ምናምን፣ እኔ ትልቅ ዘማሪ ነኝ ምናምን ብሎ ሰው ከአንዱ ቤት ወደ አንዱ ቤት እየዞረ እንዴት ቀለሜን ይሰብካል? ይኸው ሞቶ ተገኘ አልሞተ የሚያሉት እያለ እንዴት ያወራል? እና እኔ የምር የሚያሳዝኑኝ እሱ ዙሪያ ያሉ ሰዎች ናቸው እሱን ልክ ለማድረግ ሌት ቀን የሚጥሩ እንቅልፋቸውን አተው እያቸውን አባት ነው እሱ ነው ልክ ለማስባል የሚሞክሩ ማለት ነው። እና ይሄ አምልኮ ተቀለሜ ሆኖባችኋል። ስለዚህ ቆም ብላችሁ አስቡ። ጥያቄያችንን ስሙ። ከዛን ልክ ነው የሚል ነገር ማንሳት ከፈለጋችሁ ሙሉ ጥያቄያችንን መልሱ። ሙሉ ጥያቄ ይኸው ወንድሞቹ ለምሳሌ መሞቱን የመሰከሩት ወንድሞቹ ናቸው አይደለ? ከዛ ልክ ነው ይሄው ሞቷል የሚለው ቀለሜ ልክ ሆነ አላችሁ። በመርዝ አልሞተም በቅዱስ ቁርባን ተገሎ ተመርዞ ሞተ የሚለው ውሸት ነው አሉ። ለምን አትቀበሉም ይሄን? ከዛን በዚህ ጉዳይ ዋሽታ ላይ ወንድሞቹ መሞቱን እንዳረጋገጡት ሁሉ አንተ ባልከው ሞት አለመሞቱን አረጋግጠዋል እና ይቅርታ ጠይቅ ለምን አትሉት ነው የምር ሕሊና ካላችሁ ማለት ነው ለምን አትሉት ነው። ይዋረድባቸዋል አምላካችሁ ነው የሚሆነው ማለት ነው። ጥያቄያችንን አትሳቱት። ሞቱን ያ ሰው ስለሞተ እሱ ልክ ነው የምላችሁ ሁሉ ነገሩ ልክ የሆነ እንዳይመስላችሁ። ሁሉ ነገሩ ልክ አይደለም። ዋናው ጥያቄ በቅዱስ ቁርባን እኮ ነው። እኛ ትልቁ የተሰማንም እኮ በሱ ጉዳይ ነው እንጂ እልፍ አላፍ ሰው ይሞት አይደል እንዴ? በዓለም ዙሪያ በየቀኑ በጣም ብዙ ሺህ ሰው ይሞታል። እሱ ብቻ አይደለም። ታላላቅ ጳጳሳት ሁሉ እኮ ይሞተዋል። በቤተክርስቲያን፣ ምንድን ነው አንድ ዲያቆን ነው ይሞተው። መሞቱ ያሳዝናል ግን ሞቱ እኮ አይደለም ያስደነገጠን እኛ ከምንም በላይ ህይወት ይሰጣል ብለን የምናምነውን መመረዣ ሰው መግደያ ያደረጉት ብሎ ያቀረበው ትልቅ ክስ እኮ ይሄ ነገር ቀላል እኮ አይደለም። የሆነን ጳጳስ፣ የሆነን ዲያቆን፣ የሆነ እዚህ ቲክቶክ ላይ እንደኛ አይነቱን ስለመሳደቡ የሚመዛዘን ጉዳይ አይደለም። ችግር አልነበረብንም፣ በሱ የለመድነው ነገር ነው ነገር። ቅዱስ ቁርባንን እንዲህ ማለት ግን ትልቅ ነገር ነው፣ ትልቅ ነገር ነው። ስለዚህ ይህንን ካላጠራችሁልን ሁል ጊዜም የሱ ደጋፊዎችም ውሸተኞች ናችሁ፣ ሐሰተኛ የሐሰት ተባባሪ ናችሁ፣ አባታችሁ ዳቢሎስ ነው ከማለት አልመለስም፣ እስካላረጋገጣችሁ ድረስ እሱን አረጋግጡና። ከዛም በሌላ ውይይት ደግሞ ደፈር ብሎ እንዲመጣ ብትመክሩት ጥሩ ነው። ይሄን ለማለት ነው። ያሬዶ፣ እሺ። የሚገርም ነገር የፕሬዘንቴሽናቸውን አይተው ከሆነ አሁን እኛ በዚህ በአይቲ ሙያ ላይ በሶፍትዌሩ ላይ ምናምን የምንሰራ ወንድሞች እኔንም ጨምሮ እነሱ እነዚህ ሜርሲ እና መሳይ የሚባሉትን ልጆች ፎረንሲክ ምርመራ አድርገናል በዚህ ወጥቶ ይህን ሶፍትዌር ተጠቅመን ያሉትን ነገር አይተህ ከሆነ ለሰው ፒክቸር ነው ያሳዩት። ፓወርፖይንትን ያቀረቡት አለቀ። ሶፍትዌሩን ከፍተው ሶፍትዌሩን ራን እያደረጉ ድምፁን እያስገቡ ቴስት አላደረጉ። እኛ ደግሞ ያንን ቴስት አድርገናል። አሁን ቴስት ስናደረግነው እነሱ የመጣላቸው ውጤትና የእኛ ፈጽሞ አይገናኝም። ስለዚህ ምን አሰብን፣ ለምን አንጠራቸውም? እነዚህ ሁለት ግለሰቦች ሁለት ሰዎች በሶፍትዌሩ ላይ በደንብ እውቀት አለን ብለዋል። ስለዚህ ሜርሲም ሆነ መሳይ መጥተው ህዝቡ እያየ ድምፆቹ እየገቡ የቀሲስን ድምፅ እየገባ ኤርሚያስ ያሰማውም እየገባ ማች ለምን አናረገውም ብለን ተነጋግረናል። እና አይሆፕ ይህንን በደንብ አድርገው ይቀበሉናል ብዬ አስባለሁ። ይሄ በፓወርፖይንት ምናምን ሳይሆን በቃ ልክ ሰው እያየ እዛው ኦንላይን ሰው እያየን አስር ሺ ሀያ ሺ ሰው ሶፍትዌር ውስጥ እየከተትን ድምፁን ውጤቱን ለምን አናይ? ምክንያቱም የነገሩን ውጤት እውነት ይሁን ውሸት ማን ፕሩፍ አድረገ? እነሱ ራሳቸው የቀሲስ በትነ ድምፅ እኮ አደለም እኮ ያሉት መጨረሻ ላይ ሁለት አይነት ውጤት ተመጣላቸው። በጣም የሚያስቅ ውጤት። የመጀመሪያ ውጤት ቀሲስ ያሰሙትና ኤርሚያስ ሲያሰማው የተለያየ ነው። ስለዚህ ለተለያዩ ሰዎች ናቸው አሉ ሶስተኛስ፣ ቀሲስ ያሰሙትና ዘኪሾ ላይ ቀርበው ቀሲስ በትረ በድምፅ ያዘሙት አንድ ነው። ስለዚህ የቀሲስ በትረው ነው። ያው ያ አንድ ድምፅ ለኤርሚያስ ሲሆን አይ ሌላ ነው። ኤርሚያስም ከዩቱብ ላይ ነው ያሰማው እኮ ቀሲስም ከዩቱብ ነው ያሰሙት። ማናቸው? ቄሱም በድምፃቸው አሉት። እና በጣም ውሸት ስለተዋሸ ለምን ኦንላይን ላይቭ ዴሞ አያደረጉም? ላይፍ ቴስት ለምን እነሱም እኛም ከፍተን ኮምፒውተሮቻችን ለምን አናደረግም? ብለን ቻሌንጅ አቀርበንላቸዋል። ይቀበሉናል ብዬ አስባለሁ። ካልተቀበሉ ግን ችግር የለውም። ውሸቱም እውነቱንም ጎንጎን አድርገን ማሳየት ስለምንችል ማለት ነው። ማናቸው የቅዱስ ቁርባኑ ምንም። እሱ እኮ እንዳይወራ እኮ ነው አውቀው እንትን ያሉት። እዮባ የቅዱስ ቁርባኑ ሀሳብ እኮ እንዳይነሳ እኮ ነው። አይ በቃ ያው ቀሲስ እኮ ሞቶ አለ እንዴ? ሲጀመርኛ ማን ነው? አበበ ጎላት ገጸ ባህሪ ይሁን፣ ሰው ይሁን፣ የድርጅት ስም ይሁን ምን እናቃለን። ኤርሚያስ ነው ውሸቱን የጀመረው። አበበ ጎላት ብሎ ስም የጠራው እሱ። አበበ ጎላት ደግሞ ሰው ነው በህይወት የነበረ ዲያቆኑ ለማለት በህይወት ያሉትን የቀሲስን በተን ድምፅ አምጥቶ አበበ ጎላት ብሎ ገጥሞ ያመጣው ኤርሚያስ እኛ ደግሞ እንደ ይሄ ድምፅ የቀይስ በትረ ነው፣ አበበ ጉላት ሚባል ሰው እናውቅም። ይኑር ይሙት የምናውቀው ነገር የለም ምክንያቱም አበበ ጉላት ብሎ የተናገረው ኤርሚያስ። ስለዚህ አልሞተም። ምን ብንል ሞታልን ብንል ምኛ ምን እናውቃለን? ድምፁን ግን ኤርሚያስ ዋሽቷል። ኦኬ ዋሽቷል። ስለዚህ ያንን ውሸት ለመሸሃፈን ግን በቃ ይኸው መከራ ይታያል። እና በቅዱስ ቁርባን ላይ የተደረገው